የጣማ እየተሰጠ ነው ማለት ነው። ከአስር አመት በፊት ነው የጠፋችሁ። ጣማ እየተሰጠ ነው። እንትን ለበካው ማውጣት የሚፈልጉ እንዳያመጣቱ ካውጡ እያወጡ ነው ማለት እዛ ሀገር መኖር የሚፈልጉ ካላቸው ማለት ነው። ግን እዛ ሀገር የማንኖሩ ከሆነ ብራሱ

አገራችን ደ ከፍትበት ያዋጣቸዋል። በሆነን እኛ የሀገራችን መጓት ማስፈልግ መስራት እንፈልጋለን። ሶስት አመት አራት አመት የሚሰሩ ከሆነ አሁን ይህን በዚህ አጋጣሚ ብታወቁ ለእናንተ ይጠቅማችኋል ማለት ነው። እኔ ጥቅም አለው። እንደፈለጋቸው አንቀሳቅሳቸ እንደፈለጋቸው ንብላቸው ቃ ትችላላቸው ማለት ነው። መሳገጥ የለም ማሳቢያ የለም ዛሬ ያዙ ነገ ያዙ የምትል ነገር የለም ማለት ነው። ነፃነት የሚኖራቸው ፍሬ ላቸው እና ይህን እድል ተጠቀሙበት እንዳያመጣቸው ማለት ነው። እና በተረፈ እንዴት ነው የሚወጣው ምናምን ላላችሁ፣ ደግሞ የበፊታችሁ ፓስፖርት ቆድሮታ አለ እንትን ያረጉታል እነሱ ያን ልጅ ቆጥረው ይሆድ የፓስፖርት ካርድ ካለ እንትን ትሰጡና አጥቶን ትሬን ያረጉታል። ትሬን ያረጉትና የበፊቱን ያወጣዋል ማለት ነው። ከዚህ በፊት ያወጣው በኋላ ማለት ነው። ለምሳሌ አሁን ነቅል የምታረጉት አንድ ጊዜ ከሆነ የአንድ ጊዜ ነው፣ ሁለት ሺ ምናምን የምትከፍሉት ማለት ነው። ሁለት ጊዜ ከሆነ ደግሞ ነቅል ያደርጋችሁት ሁለት ጊዜ ከሆነ ደግሞ አራት ሺ ነው ማለት ነው የምትከፍሉት። ይህ ነቅል እና ያው ለሚኖር ሰው ሀገር በርግጥ ጠቃሚ ይጠቅማል፣ እንትን ይላል ማለት ነው። እና እንደዚ አርጋችሁ ሞክሩ ተጠቃሚ ሌላ ክፋት የሚጠይቁ ምናምን ካለፉ ደግሞ ሁሉንም ነገር እነግራችኋለሁ። እኔ በትክክል መክተብ ላይ ጠይቄ ነው እኔ ላወጣ ነበር። ያው ጠይቄ በትክክል ሁሉም ነገር መረጃውን እዛ መክተብ ውስጥ የመሰራ ሳይሆን ተከረኝ ማለት ነው። እና መስራት ትፈልጉ ካላችሁ እዛ ሀገር ወደ ሀገር መግባት የማትፈልጉ ብዙ ጊዜ መስራት የምትፈልጉ ካላችሁ ማውጣት ደግሞ እዚህ ጋር ይህን ለምሳሌ ፓስፖርት ተጀምራ ሲባል እና የማይመለከተው ሰው አለ። በባህር የመጣ አይመለከተውም ሲሆን ብለው ክፍለው መጥተው የቀሩ እነሱም አይመለከታቸውም። በህጋዊ መተው እዚህ ሀገር የጠፉ ብቻ ማለት ነው። አዲስ አደሉም ደግሞ ሶስት አመት ሁለት ዓመት የሆናቸው ሳይሆን አስር አመት የሞላቸው ከአስር አመት በላይ የተቀምጡና በአስር አመት ድረስ ያሉ ማውጣት ይችላሉ ማለት ነው። ሌሎቹ ግን ማውጣት አይችሉም። እነኚህ ብቻ ናቸው። አሁን አንዳንዶቹ አንድ አለመረዳት በማታረ መረዳት ሶስት አምስት ምን ያሉ ምን ያሉ ምናምን ብሎ የሚያስቡ ካሉ አትሞክሩት። አሁን በጣም ኮንሱን እየጠበቀ እንደበት ታደግና እና የሚመክራችሁ ነገር አትሞክሩት። በጣም በኋላ ላይ በጣም ያለፋችኋል። በጣም እንትን ዋጋ ያስከፍላችኋል። ዋጋ የሚያስከፍላችሁን ነገር ደግሞ አታደርጉ። የመጣችሁ ምንም መጥፈው የሆንባቸው እንኳን የመጣችሁበትን ዓመት ጨርሳችሁ ወደ ሀገራችሁ መምጣት ካልሆነላችሁም ደግሞ ባሴ ውሰዱን ማለት ነው እንጂ መጥፋት እንዳትሞክሩ። አሁን እንደ በፊት አይደለም፣ በጣም ከባድ ነው፣ ከባድ ማለት ነው። አሁን በአሁኑ ሰዓት አብሶ የሚጠፉ ሰዎች በጣም ህጉ እየጠበቀ ስለሆነ በጣም ከባድ ነው የሚሆንባችሁ። አልፋችሁ የመጣችሁበትን ዓመት ሰርታችሁ ወደ ሀገራችሁ ያደረጉ ካልሆነላችሁ ደግሞ ወደ ባሴ ወይም ደግሞ ወደ ሀገራቸው ያሳፍሯችሁ እንጂ ጠፍተን እንሰራለን የሚል ነገር አትሞክሩት፣ ትጎዳላችሁ። አላችሁ፣ እውነት በጣም ነው የምትጎዱት ማለት ነው። እና ያው ከዛ ላይ አበቃ። እነሱን ግን ያው የቆያችሁ፣ በጣም የቆያችሁ የጠፋችሁ ግን እድለኛ ናችሁ። እውነት በጣም እድለኛ ናችሁ። ጥሩ እንትን ነው የመጣላችሁ ማለት ነው። ጦሉ እድል ነው። ይህን እድል ደግሞ ተጠቀሙበት። እዚያ ሀገር መስራት የምትፈልጉ ካላችሁ ወይም የሀገራችን ሀገራዊ የምትሉ ልብስ የምናግዱ እዚያ ሀገር ካላችሁ ለእናንተ ይጠቅማችኋል። ከአንዱ አንዱ እየተንቀሳቀሳችሁ መስራት ትችላላችሁ ማለት ነው እና ተጠቀሙበት። አያመጣችሁ የምንላችሁ እና በተረፈ መልካም ቀን አላችኋለሁ። እወዳችኋለሁ። ውድ ቤተሰቦች ደግሞ ሸር ላይክ እያደረጋችሁ አለ